አሰብ የኢትዮጵያ ነች ያነው። አሰብ የኢትዮጵያ ስለሆነች ነው፣ ሃንድረድ ፐርሰንት ፒሪድ። በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ ለማን የት ልናገር የሚል ነገር ነበር ጀኔሬሽኑ የሚጠብቀው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 ይልቁንስ ወደ ጉልበት ከሚኬድ ብንተባበር የኤርትራ ያ ክቡር ህዝብ አንድ የማይንቀሳቀስ በአሮጌ የጥንት እቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ያውም ያ ሙዚየም ጎብኚ የሌለው አድርጎ ማቆየት አይችልም ነበር። ከኢትዮጵያ ዳር ድንበር እጅህን አውጣ። ጽምዶን አቁም። ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይሄን ካላቆም ስ ማጠር ኦፍ ታይም ማንም ራሱን ይከላከላል። እንዴት እንደምንዋጋ ኤርትራኖች ያቁናል፣ በረንብ አርጎ ያቁናል። አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ የኤርትራ መንግስት እን ኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው። እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ? የሰው አፍንጫ እየመታ አፍንጫይን አትምታ አለ እንዴ! እንዴ እስኪ እናንሳ። ኢትዮጵያ ውስጥ ገብታችሁ ስታበቁ፣ እንዴ ኢትዮጵያ ኮ ምንም አላለችም፣ እባካችሁ እጃችሁን አውጡ ነው የኢትዮጵያን ሉዓላዊነት ደፍረ የአንተ ሉዓላዊነት የት ነው ያለው? ሌላ አገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ? የኢትዮጵያ መንግስት ኮ ትዕግስቱ ወደር የለውም እና ማን ነው የኤርትራን ሉዓላዊነት ተነካ ብሎ የሚከራከርልህ ኢትዮጵያ መንግስት ትዕግስት በተገቢ ተጠቀሙበት። ሴትዮዋ ነጠላ አምጪልኝ እባክሽን እጄ ልሳ ደብላ አንዱ ከመንገድ መጥቶ ማማ ምን ነው እንዲህ ነጠላ ሳይለብሱ ወጡ ብሎ ብላቸው በይተዩ ሌላ ቦታ አለድም የሚሰደበውን እዚህ አግኝቻለሁ። እንደተባለው ኤርትራ መንግስትም ምን ብሎ ነው እሱ ቲፔለፍ ጋር የሚጣላው ቲፒልፍ ራሱ ተዘጋጅቶለት መጣ ከመንግስት ጋር ፕሪቶሪያን የሚያፈርስለት ከሱ ጋር አንድ ሆኑ። በዚህ መሰረት እሱ የሚፈልገው ዓላማው የኢትዮጵያ ሰላም እንዳታገኝ ነው። ስለዚህ ለኤርትራ መንግስት ተቃርኖ አይሆንበትም። ዓላማው ኢትዮጵያ ሰላም እንዳታገኝ ነው፣ የኢትዮጵያን ሉዓላዊነት መድፈር ነው። ተቃርኖ የሚሆነው ለማን ነው? ለቲፒልፍ ነው። ቲፒልፍ እጅ በጆኖሳይድ በዝርፊያ እና ሴቶችን በመድፈር ሰባ ፐርሰንት በኤርትራ መንግስት ተረጋግጧል የሚል ነገር ነው የነበረው። ይሄንን ጭልጥ አድርገው በራሳቸው ላይ ዙሮ ጥለው በትግራይ ህዝብ ላይ ጄኖሳይድ ፈጸመ ከሚሉት በላይ ሌላ ጄኖሳይድ የቲፒኤልኤፍ ዋርሎዶች ፈጸሙ። ጽምዶ የሚባለው በትግራይ ህዝብ ላይ ልክ ሰሜን እዝ ላይ የተደረገውን ክህደት መልሰው በትግራይ ህዝብ ላይ ሌላ ክደት ፈፀሙ። ሌባ ፀጥታን አይወድም። ሌባ መረጋጋትን አይወድም። ሌባ ግርግር ነው የሚወደው። ስለዚህ እነዚህ ዘራፊዎች፣ ዋርሎዶች የቆሞ ቀሩን የቲፒኤልፍ አመራር ይዘው ይኸው የትግራይ ህዝብን እንደፈለገ ይጫወቱበታል ማለት ነው። ለነሱ መርህ አይሰራም። ለነሱ ፕሪንስፕል የሚባል ነገር አይሰራም። አሰብ የኢትዮጵያ ነው ወይስ በህይወት መኖር እሺ፣ ወደፊትስ ምንድን ነው ስላሰባአንድ አስጨርስሻለሁ። አሰብ ወደፊት ላይ ምንሽ ነው? የአሁኑ ይቅርብሽ፣ ምንሽ ር አሰብ በአሁን ጊዜ ለአንቺ ምንሽም አይደለም። እኔ አሰብ ሁልጊዜም የኢትዮጵያ የደም ስር ነው። ለአንቺ አሰብ ምንሽም አይደለም። አሁን ምንሽ ነው? ወደፊትስ ምንሽ ነው አሰብ መኖር መኖር ስችል በህይወት መኖር ስችል፣ ያኔ እነግርሃለሁ። አሁን ግን እየኖር እኮ አይደለም። ገባ። ስለ ስለወደፊት አላት እንደዚህ ናቸው። ቆይ ቆይ፣ ኖረሽ እዚህ ጋር እያወራሽ አይደለ እንዴ? በህይወትም አለሽ። ኢትዮጵያውያን ነው ያ

ሻቢያዎች ምን አይነት ፕሮፋይል አድርገው እንደሚመጡ ለኢትዮጵያውያን ማሳወቅ አለብን። ማባበር የሐሰብ ጉዳይ ጉዳይ አይደለም ወደፊት ነፃ መውጣት ያለብኝ ከብልጽግና እንጂ ከሻቢያ አይደለም። አሁን እውነት ነው። እና ማሰብ ያለብኝ ስለ ህልውና እና ተግሉ እንጂ ለአማራ ልጅ በጣም የምትቆጭናት እንደ ተው አይ

እስኪው ምንድን ነው ለአማራ እየጠቀመ አደል? ይህንን በአፋቸውን ሞልቶ በትክክል ሲናገሩ ይሄ የሚሆን ነገር ነው። ኤርትራውያን ወንድሞቻችን ሊረዱት ሊገባቸው የሚችል ነገር አለ። በኋላ ግን የሚመለስ ነገር አይደለም። አገርነትህ ጥያቄ ምልክት ውስጥ ከገባ በኋላ ኢትዮጵያ የሰጠችውን አነሳች ማለት ዩኤን ኢሚዲየትሊ ከዛ ቦታ ላይ ይሰርዘሃል። አገር አይደለህም ይልሃል። ከዛ በኋላ አስተካክለና ትባላለህ። አፍሪካ ህብረት ያባርረሃል። አፍሪካ ህብረት ኢጋድ ካባረረ አገር አይደለም። ይህንን ለነሱ የሚደርስባቸው ጉዳት ነው። እኛን የሚያሳስበን ሞር ህዝቡ ላይ የበለጠ ችግር ይደርሳል በሚል ማለት ነው እና ግን ይህን ሊረዱ ሁሉ አልቻሉም። አእምሮ የሌላቸው ብኩኖች ሆነውብናል። እና ብትነግራቸው ያሾፋሉ፣ ይሰድቡሃል መልሰው አንተኑ እና ኢትስ ና ፌር ዜ ሀ ቱ እኛ መስሚያችን ጥጥ ነው። እንኳን ሻቢያ ሰድባን በሌላም አልተመለስንም። እና በርገር በሊታ ስትል የነበር ዘግዝቀናት አፈር ከድሜ ያስገብተናል። ይሄ ነው ብቃታችን። እኛ በተግባር ነው፣ እነሱ በወሬ ነው። እዋት ምን ስትል ነበር? ሀገር ተራራ ያንቀጠቀጠ ትውልድ ብላ ስትበጠረቅ የነበረች ናት። በውጤት ደግሞ ስታይ አፈር ከድሜ ያስገባናት ኢትዮጵያውያን ነን። አሁንም ይደገማል። በወደባችን ጉዳይ አንደራደርም። የኢትዮጵያ ጉዳይ ነው። በኢትዮጵያ ጉዳይ ላይ ሻቢያ እንደ ሻቢያ ሆነ ትመጣለ፣ እኛ እንደ ኢትዮጵያ ሆነን እንመጣለን። አፈር ከድሜ እናስገባለን በጸባይ ተጠይቃል። በጸባይ አትችልም ካልክን አፈር ከድሜ ያስገብተን እንቀበላል። ያ ከአሁን በፊትም ያው እንደዚህ ካደረጉ በኋላ ኢትዮጵያ ውስጥ የአፍሪካ ሕብረት መሪዎች ስብሰባ በቦምብ ለማፈንዳት ሙከራ ሲያደረጉ እጅ ከፍንጅ ተይዘው ማዕቀብ እንደተጣለባቸው ይታወቃል። አሁንም ተመሳሳይ እንቅስቃሴዎችን በአማራ በትግራይ እያደረጉ የኢትዮጵያን ድንበር እየጣሱ እየገቡ ኢትዮጵያ ውስጥ ካሉ የጸረ ሰላም እና እንደዚህ ተዋጊ ነን የሚሉ ኃይሎች ጋራ እየተቀናጁ ለነሱ መሳሪያ ትጥቅ እያስገቡ ይሄ ሁሉ በማስረጃ ተይዞባቸዋል። ተጨማሪ ማዕቀብ አይደለም፣ አሁን የሚያጡት ማዕቀብ ብቻ ሳይሆን የሀገርነት ነው፣ ማንነት ነው የሚያጡት። እነ ሰው ግን አልገባቸውም። አሁን በርካታ ሻዕቢያዎች ናቸው የተደመሰሱት። ማአት ማስ ሌላ የምለው ነገር ምንድን ነው? በተለይ በተለይ ኤርትራውያን ኢትዮጵያ የሚመላለሱትን ኢትዮጵያ የተማረከው ምናምን እዚህ ወልዲያ ላይ ራሱ የትግራይ አካባቢ አፍሰው ወስደዋል። ብዙ ነገር አለ እና ሊሰማ ይችላል እሰማለሁ። አንዴ የማስተላልፈው መልዕክት ስላለው አሁንም የምናገረው ምንድን ነው ኢትዮጵያ፣ ይሄ በየዋህነት የምትኖሪበት ህይወት እየጠቀመች አይደለም። እንደ አንድ ኢትዮጵያዊ አብዛኛው ኢትዮጵያውያን ምንድን ነው ምን ችግር አለው ይምጡ ይመላለሱ ኢትዮጵያ የሚባል ነገር አለ አንድ ኢትዮጵያዊ ኤርትራ መሄድ አይችልም አንድ ስለዚህ ኢትዮጵያ ያንን ነገር ማስተካከል ለኢትዮጵያውያን ይጠቅማል ኤርትራውያን የሚሄዱበት ኢትዮጵያ ምን ልዋል ለምን ሄዳል ሀገራችሁ አይደለም ሀገራችሁ አይደለም ለምንድን ነው ኢትዮጵያ የምትገቡት ለምንድን ነው ኢትዮጵያ የምትመጡት ሀገራችሁ አይደለም ለቫኬሽን ኢትዮጵያ የምትሄዱበት ምክንያት ስለማይገባኝ፣ አሁን ለምሳሌ እኔ ብሄድ አንተ ብትሄድ ሌሎቻችን ኢትዮጵያውያንን ብንሄድ ሀገራችን ነው ካንትሪ ሀገራችን ስለሆነ ሀገራችን እንሄዳለን። ኢትዮጵያ የምትሄዱበት ምክንያት ወርዜ ከኢትዮጵያ የሚያደርጉት ነገር ሁሉም እያልኩ አይደለም አብዛኛዎቹ ኢትዮጵያ ላይ የሚሰሩት ደባ ስላለ አሁን ብላክ ማርኬት ብትለው መኒ ላውንድሪ ብትለው አሽሽ ብትለው የተለያዩ መጥፎ ነገሮች ኢትዮጵያ ላይ የሚያደርጉት እነሱ ናቸው። ደጋግመን ተናግረናል። ይሄ ጉዳይ የቤት ኪራይ እንዲጨምር ያደረጉት እነሱ ናቸው። ለምሳሌ 200 ዶላር አንድ ኤርትራዊ ወደ ኢትዮጵያ ቢልክ በኢትዮጵያ ትልቅ ብር ነው። ስለዚህ የቤት ኪራይ ለመክፈል የሚቸገር አይደለም። በአዲስ አበባ በሚኖሩ አብዛኛዎቹ ቤት የሚያከራዩት ኤርትራውያንን ነው። ብዙ ነገር የሚያበላሹት ኢትዮጵያ ላይ እነሱ ናቸው። ስለዚህ ኢትዮጵያ ለቫኬሽን ለምንድን ነው የሚሄዱት? ምን ስላለ? ኢትዮጵያ ላይ የሚዘረፍ ነገር ስላለ፣ ኢትዮጵያን ማጥፋት ስለሚፈለግ፣ ኢትዮጵያ ላይ የሚሰልሉት ነገር ስላለ እንጂ ስንት ቦታ ያለ ኢትዮጵያ ወደውን ነው የሚመጡት። ኢትዮጵያ ወደ ከመጣ ስለ አሰብ ሲጠየቅ እንዳታቆም፣ እንዳታቆም። ስለዚህ ኢትዮጵያ ያሉትንም ጥያቄ ምልክት ያስፈልጋል። ማጅራት የሚመቱ ጭምሮች ብዙ አለ? ስለዚህ እኔ እንደምለው ኢትዮጵያ ኤርትራውያንን ቪዛ መስጠት ወደ ኢትዮጵያ እንዲገቡ ማድረግ የለባት፣ መከልከል አለባት፣ ኮምፕሌትሊ ማቆም አለባት። ኢትዮጵያ ለኤርትራውያኖች የምትሰጠውን ቪዛ አብሶሉ ማቆም አለባት። ለምን ከጥቅሙ ጉዳቱ ስለሚያመስል፣ ጥቅምዛ ኮ የላቸው። ኤምባሲ ኮ የለንም አስመራ፣ የእኛን ዘግተውብናል። ኮ የእነሱ ኤምባሲ አዲስ አበባ ከፍተዋል። ተመልከት የእነሱን ኤምባሲ አዲስ አበባ ይከፍታሉ። የእኛን ኤምባሲ አስመራ ላይ ያለውን ዘግተውታል። አባረዋል አምባሳደሮቻችን ሰራተኞቻችን። እነሱ ግን አዲስ አበባ ግን ይቀመጣሉ። ብላክ ማርኬት ይሰራሉ። ከእንደገና ይሰልላሉ፣ መረጃ ይልካሉ። አስመራ ላይ ግን የኢትዮጵያ ኤምባሲ እንዳይሰራ አድርገው አንፈንክሽናል ነው አሁን። አባረዋቸዋል። ሁሉንም ኤምባሲ ስታፍ የለም ምን የለም ምን የለም። ቪዛ እንሰጥም። ቪዛ ምንሰጥበትም ቢሮም የለንም። እነሱ ግን አዲስ አበባ ላይ ቁጭ ብለው እንደፈለጉ ነው የሚያደርጉት። በጣም የሚገርሙ ሰልፊሾች ናቸው። ዓለም አቀፍ አሰራርን እንኳን የሚያውቁ አይደሉም። ለራሳቸው ጊዜ ሲሆን እነሱ ኢትዮጵያ ውስጥ ቪዛ ኤምባሲ ይከፍታሉ፣ ዲፕሎማሲያዊ ግንኙነት ያደርጋሉ። ኢትዮጵያ ግን እዛ ነው አስመራ ላይ ግን ላድርግ ብትላት አትችልም። በጣም የሚገርምህ አንድ ኢትዮጵያዊ ኤርትራ ገብቶ ድንበር አልፎ መሄድ አይችልም። እነሱ ግን እንዳለ ተግባስብሶ ይመጣሉ። ምን እንደምታደርጋቸው ይታወቅ ደን ወንደ ያ ዱይንግ ዳስ ራይት ወን ዊ አር ዱይንግ ኢስ ሮንግ እኔ ምን አንድ የሚሳደፋን ነው የአሳምነው ጽጌን አድርጓል። ይኸውላችሁ ማን እንደሆነ ይኸው ጎበድ አውራ የአሳምነው ጽጌን ፕሮፋይል ያደረከው አውራ ሰላም ነው ማን እንደሆነ እንድታቁት ነው ያማራ እናንተ ቆይ ቆይ ቆይ ቆይ ጥያቄ ጠይቅ ይሆን አሁን ላይ ለኢትዮጵያ ስጋት ማን ነው፣ ብልጽግና ወይስ ሻቢያ? ሻቢያ በምን በምን እንዴት እንዴት በየት መጥቶ ነው ሻቢያ ስጋት የሆነው? በጣም ጥሩ ጋር ምን የቱ ጋር ነው? ቆይ እስኪ እኔ አሁን አሁን አንተ ነህ የሚባለው ግና እስኪ አንድ እንደዚህ ሰውን ዝቅ አድርገው የሚያወራ አስወጣል። አይዲያ ላይ ማቶ እኮ አይዲያ የሌላት እንደዚህ አይነት የወረዱ ሰዎችማ። አዩ፣ ብልጽግና ቅር እያጠፋ ነው። አንተ እኮ የሚገርም፣ ኢሳያስ አንዲት ስራ እኳ አይሰራም እኮ አንድ ሪፖርት አያደርግም እኮ አይነኩትም፣ ሂሮ ነው የሚሉት ግን አሁን ኢትዮጵያ ውስጥ ይህንን ሁሉ ሥራ እየሰራ የለውጥ እያሳየ ሀገሩን አበባ ያስመሰለውን ብቻ አያ ጋር ኤርትራዊ፣ ቆይ ቆይ ቆይ፣ እሱም ቶ ኤርትራዊ መሆኗን በዚህ ልታል ትችላለ። ኤርትራዊ ሆና ያሳምነው ጸጌና አድርጋ መምጣቷ ምን ያህል ጨዋታ ሻቢያ ነው የሚጎዳን ወይስ ብልጽግና ትላለች። የት ቦታ ነው የተጎዳ? አማራ ጋር ትንሽ ችግር አለ። የኢትዮጵያ 150 ሚሊዮን መሆኑን መቶ ሰላሳ መሆኑን አትርሱ። አማራ ብቻ አይደለም። ድፍን ኢትዮጵያ የሚባል ነገር አለ። ድፍን ኢትዮጵያ በአሁኑ ሰዓት እየታመሰ ነው ወይስ አማራ ትጥቅ ፍታ አትፍታ በሚባለው ግድያ ላይ ነው ያለው? አልፈታም አለ። አልፈታ ካለ ከመንግስት ጋር ጸብ እፈልጋለሁ ማለት ነው። ይጠርጋል። ኦሮሞም አልፈታ ካለ ይጠረጋል። ማንኛውም አልፈታ ካለ ትጠረጋል። ምክንያቱም ትጥቅም አትፈታበት ከአንተ ጋር ትግል እፈጽማለሁ ማለት ነው። ስለዚህ እኔ እንደ መንግስት ብታይ፣ መንግስት ምንድን ነው የማደርገው ማንኛውም ከኔ ፈቃድ ውጪ መሳሪያ ይዛለው ብትል አውርዳል። እንደ ህዝብ አልተበደለም አማራ እያልኩ አይደለም። እንደ መንግስት ሆኜ ሳየው ግን አልፋታ ግን ከባንዳ ጋር አሰብን ጥያቄ ብታነሳ እንዳታነሳ ከሚል ጋር መጥተህ ደግፈ አብይን አላሰድም። ለምን አትሞትም? አብይን በሻቢያ አላሰድም። ሚሊዮን ጊዜ አብይ ይግዛ ሚሊዮን ጊዜ ለሻእቢያ አሳልፌ አልሰጠም ለምን ሻርካይ አይነ ሲበላ አለ ለሻእቢያ አሳልፌ እኔ አብይን አልሰጠው በፍጹም አልሰጠው ማንንም ኢትዮጵያ አሳልፌ ለሻእቢያ አልሰጠም እናንተ የጠላችሁት አብይ አንዳንዶቻችሁ ፔንቴ ስለሆነ ነው ሌላ ታሪክ የለም ምን ነው አማራ አማራን ሲጨፈጭፋል ነበር እንደ ነው ነው በዋድ አማራ ሲበላ የነበረው በማን ነው? በአማራ ወዳደሮች አይደል? ሲጨፈጨፍ ሲውል የነበረው እነ ገዱ አንዳርጋቸው አይደል እንዴ? ወልቃይትን አንቀርቅበው ይሰጡልን አንቀርቅበው ፈርመው አይደል እንዴ? ይሰጡት ወልቃይት። ምንድን ነው የምታወዛው? ስለዚህ እንደዚህ አይነት ምንም እውቀት የሌላቸው ባክግራውንድ የሌላቸው ስለ አማራ የማይገዳቸው ሰዎች አሉ። ቀንድ ቀንድ እያልኩ ነው ማባረ ና በፖለቲካ አውራኝ። ሻቢያ ለአማራ ጠቅሟል የምትለው ሻቢያ አማርኛ እንኳን ኢሳያስ አውራ ቢባል አያወራም። ያን ያህል ነው የሚጠላ ያኔ ያህል ነው የሚንቀው ኢሳያስ እንደ አማራ የሚንቀው የለም። ስለዚህ በትክክል እናውራ። ፖለቲካ ለምትል ኤኒባዲ ና። አንቺ ባለጌ መረን ነሽ፣ አትገቢም እዚህ በሂጅ። ብልፅግና እኔ ሆናለሁ ሆኝ ያለው እንዲያውም ምን ማን ምን ያመጣል? ብልፅግና መሆን አለመሆን ከኢትዮጵያነት የሚያግድ ነገር ነው እንዴ ማን ሊከለክለኝ እና ማን ሊያዘኝ? ብልጽግና መሆን አለመሆን ማን ይከለክል? ማን ሊያዘኝ? ማን ለምታዘኝ? እርስ በራስ ተስማምታል እንዴ? እንኳን ለሌላ እርስ በራስ እንኳን ተስማምታችኋል እንዴ? ከእናንተ ሚሊየን ጊዜ ብልጽግና አይሻልም እንዴ? እርስ በራስ የምትገዳደሉ አይደላችሁ እንዴ? ነፍስ ስትበሉ የምትወሉ አይደላችሁ እንዴ? አማራ ክልል ላይ ሬሳ መለጠፍ ስለማይቻል እንጂ አማራ ለማራ ተባልታችሁ ስንት ስንት አልሞታችሁም። ሞጣ አላወጣውም አደባባይ እዚህ ያላችሁ፣ ውጭ ያላችሁ ገንዘብ ከፍላችሁ የምታስገድሉ እናንተ የላችሁ፣ እናቃቸዋለን እኮ እናንተ መርዞች። ስለዚህ በኢትዮጵያ ጉዳይ እንዳትመጣ። ለሻቢያ አግዞ የሚመጣ ማፈሪያ ናግባ። ለሻቢያ ግዘ የምትመጣ አማራ ነኝ የምትል ፕሮፋይል ያደርክ ናግባ፣ ናግባ እናውራ። ናግባ የሻቢያ ካድሬ ነው። ሐሳብ እኮ የላቸውም ለዛ ነው ሐሳብ አይዲያ፣ ስለሌላቸው ከእውቀት የጸዱ ስለሆነ ምንም ያነሱት ነገር የለም፣ ያውቁት ስድብ ነው። ያውቁት በቃ ያችኑ የነሱ የተሰጣቸውን አንዲት ነገር አለች በሻቢያ ያችኑ ነው። ከፈጣሪ ቀጥሎ ለነሱ ሰው የሚባለው ኢሳያስ አፈወርቂ ነው እነሱም የሚያውቁት እሱም ብቻ ነው እና ያ ነው ችግር የሆነባቸው። አትሊስት ገለልተኛው ነው ውጭ የሚኖረው እንኳን ይሄ ነገር ትክክል አይደለም ብሎ መናገር አይችልም። በጣም የሚያሳዝነው ደግሞ የነሱ ይሄ ነው አሁን የኢትዮጵያ ሕዝብ በሁሉም አማራጭ ወደብ እፈልጋለው ሲል ሁሉንም አማራጭ ዝግ አድርጎ መወያየት አልፈልግም በዛ ብሎ ሁሉንም ዘጋ ደን የዚህ የሀገርነት መቀበል ለእኛ ምንድን ነው የሚጠቅመን? ፋይዳው ሀገር ነው ብለን ከነሱ ጋር ጎረቤቱ መሆናችንስ እኩልነትስ ምንድን ነው የሚጠቅመን? ስለዚህ